ው አሁን ምንድነው? አንደኛ በተስፋ ሰነት የተሰበሰበው በገንዘብ ጅ እጅ የተሰበሰበው ቃለ ጉባኤያችንን የሚለው ተሰብስቦ በገንዘብ ተቀምጦ ልማታ ሰበካ ጉባኤው እየተዋየ በፊርማ ሲያዝ ይወጣል። ምና ከሆነ በደብሩ አካውንት ገቢ ይሆናል። ከዚህ ውጭ ግን ዘጠኝ መቶ ምናምን ተሰብስቦ ሰበካ ጉባኤው ሳያዝ እኛም ሳንፈርምበት እስካሁን ድረስ እንዳለ ነው የምናውቀው። ከየት እንደዋለ አናቅ ነው፣ ግን ብሩ ተበሉ አቀደም። ሁለተኛ በአካውንት በቸክ የተቀበለው ብር የሚላችሁ አብስን ባንክ፣ የአካውንቱ ቸክ እንትን የቸኩ ቅራጫ አለ ከግለሰቦቹ ያመጣል። ያ ቸክ ወደ ማን አካውንት ትራንስፈር እንደደረገ መጠየቅ ይቻላል። ግን ቤተ ክርስቲያን ገንዘብን ለመጠየቅ እንደኔ አይነቱ መመናት ሲጠይቅ ምን ይባላል? የደቡብ አስተዳዳሪ ፈርሞ ካልጠየቀ

ይህ በሙብተፈራምሆን ያስገባነዋል አንደኛውም ሁለተኛውም ሶስተኛው ተመሳሳይ መልስ ግን እስካሁን ያገኘነው ነገር የለም። በመሀልኛው ምንድላ የተባጉባነት መሆነ ነገር ስናገር ማገጃ ደብዳቤ በክፍለ ከተማው ቤት በኩል

መርት የሚሆነው ጥያቄው ትክክልነ እኛም ከኔን የሚባሉት የቤተ ክርስቲያኑ አገልጋዮች ገንዘብ ይህን ያህል ጠፍቶብናል፣ ያላግባብ ወጭ ወጥቶብናል። አካውንት ሳያውቁ ፈራሚ አይቀርም እየወጣ ስለሆነ አንደኛ በገንዘቡ ወዲህ ተደርጎልን ችግር ያለበት እንዲጠየቅልን፣ ሁለተኛ ደግሞ ይህን ያህል ዓመት ተቀምጠን እኛም በፊት የነበረው ሰፈር አጉባኤ ማልማት ስላልቻለ